ሙኒት ምንም እኮ አልሰማንም ነ ሆኖ ዛሬ ዳታሽን አብሪው ወይ ዋይፋይ ከሌለሽ ምንም አልሰማንም እኮ ቆይ ምግባቸውን ልናይ ነው አንድ ኔትወርክ አስቸው ጨርሰዋል ይኸውልሽ ኪሳቸው አሁን ይሰማል አይደለም ይሄ ራሱ እየተባለ ቁርስ ቤት ምን እንደሚበሉ ብቻ ጠይቂልኝ፣ የመክሰስ የሚበሉ እሺ፣ ቁርስ ምን እንደምትበሉ መክሰስ ወሳችሁን ጠዋት ጠዋት ቁርስ ቂቤ በቂጣ የምትለው ዳቦውን ነው እንግዲህ፣ ጠዋት ጠዋት ሰሙን በጅብን ወይም ሰሙን በማርማራት ነው። እሷም አትበላ እንደሆነ እንግዲህ አይ መዲና የቤት የልጆች የደጆች እነሱ አቡ አንድ ቀን ብቻ ነው ቂጣ በቅቤ ሰርቼ የሰጠኋቸው። አንድ ቀን ብቻ ነው። ሌላው ቀን ምንድነው የሰጠኋቸው? ሳሙኒ ነው የሚበሉት እና ከ ከትናንትና ወዲያ የሆነ አንድ አንባሻ ሙሉ መጥቶ ነበረ። ያችንም ስምንት ቅድ ስለሆነ አራቱን ለቤት አራቱን ለአምስታችን ተከፍለናል። ለአምስት ሰው አራት፣ ለአምስት ሰው አራት ተካፍለን በልተናል። ምንም ሳይቀባ ወላይ፣ አንድ ቀን እኔ ሳሙኒ ቀብታ ሰጥታናለች ካለ ይሄው ይናገር። ግን የነኔ ዛሬ የሰው ምስክር መጥቀሙ ማለት በጣም ብዙ ልጆች ወጡ አመጣ ነበር ዛሬ ብሎ ካለ አሁን መዲና አሁን አንቺና ሙኒት ታርቃችሁ ብሎክሽን አንስታለሽ ህይወትሽን ብታስተካክል አይሻልም? ማሪ ምንድን ነው የምትፈልጊ? ይህም እኮ ሀቡ ሳልበድላት ሳላጠፋት ሳልጠፋባት ለምን ብሎክ አረገችኝ? ፖሊስ ጣቢያ ጥላኝ ሂዳ ሳልጠፋባት ምንም ሳላረግ እኔ እኮ ለምን ቶላልቃችሁ እና ሆች መፍትሄ የሚሆነው ለአንቺ እኔ አንቺ ለአንቺ መፍትሄ ለአንቺ እየተሻለውን ነው የምፈልገው እማዬ ትሙት ሳይመን ይሙት በልጄ ይመልልሻሉ። ለአንቺ የተሻለው ነው። እዚህ ጋር ብትጣሉ ሰዳደቡ፣ አንቺ ምንም አትጠቀምም። ከአንቺ ህይወት የሙኒት ህይወት ይሻላል። አ ብሎኩን አ ካለች አንቺ እድሜ እኔ አክብሬሽ መጥቻለሁ። ሀያትንም አና ተናገሪ ምክንያቱም እኔም እና እሷ በተነጋገርን ቁጥር ያለችው እሷ ብቻ ስለሆነች ሰራተኞች ተላቀ ላቅ እያለ ሀያትም ያስገባዋት እኮ እንድትናገር ነው። አሁን ለሀያት እድሉ ሰጣ ትናገራለች። እኔ ለመዲና ከዚህ በላይ ቮይሱን እዚህ ጋር መክፈት መመላለስ ለእሷን እንደማይጠቅም እኔ ደግሞ ለእሷ የሚጠቅመው ነው የምፈልገው ገባሽ እንድትታረቁና ሰላም ወርዶ ህይወቷ እንዲስተካከል ብሎጉን እንድታነሽላት መኖሪያ ፈቃዷን አሰርታ ህጋዊ ሆና ስራዋን እንድትሰራ ነው የመጣችው። ስደት ለስራ ነው። እና ነገሩ የከረረ በመጣ ቁጥር እሷ ናት ተጎጂ የምትሆነው እንጂ አንቺ አትጎጂም። አንቺ ምንሽ ይጎዳል? በቤትሽ ነው የምትኖሪው፣ ጥሩ ህይወት አለሽ፣ ማሻላ። እሷ ግን ሰራተኛ ናት። ስለዚህ እሷ ናት ተጎጂ ከመከማለት ይሄን ማለት ምን አመጣው? ማንም ማዳም እንደምትቆጣ ነው የተቆጣሁት። ቤቶጥቃን የሚመጣ ለምን ሀቡዬ ሰደበችኝ ትበል መታችኝም ትበል እቀበላለው። ማንም ኃይለኝነቴን ስለሚያቅል ሊያምናትም ይችላል። ግን ስለ ቤቴ እቃ ቁጥ ቁጥ ነው የሚመጣልኝ። በእጄ ለክቼ በእግሬ ለክቼ እንዲህ ብዬ እንዲህ ብዬ በጣም ያሳፍራል። መዲና ሚኖረው ሲጀመር፣ ይኸውልሽ ሙኒት፣ ማንም ሰው እንደ ቤቱ ነው የሚኖረው። እንደዛ ደግሞ እንደማይሆን ቤትሽ፣ እኛ ብዙ ሰው ስትረጂ ሀምሳ ሺ እዛ ጋር ምጅርጥ ምጅርጥ እያረግሽ እየሰጠሽ እየረዳሽ በተግባር አሳይተሽናል። ሌላው ደግሞ አቡዬ፣ እኔ በገንዘቤ ብቻ አይደለም የምኖረው በሶስቱ ልጆቼ ኦኬ። እኔ ይሄንን ሰደቃ ሳወጣ በሶስቱ ልጆቼ የሚከፈለኝ ገንዘብ አለ። መንግስት ደግሞ የሚሰጠኝ ራሽን አለ፣ የቤት ራሽን። ከዛ ላይ ነው እኔ የምንቆጣቆጠው። ሀቡ መዲና፣ ሌላ ነገር ብት ኖሮ ምንም አይመስለኝም። ግን ስወጣ ስገባ በላችሁ፣ ኤሲ እንኳን ክፍል ውስጥ ዘግተው ሳገኝ ለምን ተዘጋ አንዳንዴ እየፈሩ ስለሚመስለኝ አላላይ ሳማችያ መዲና እኔ በዱንያም በአኪራ የሚቅር አልልሽም። የፈለገ ነገር ብትኝ አክሴፕት አደርግ ነበር። አንቺ ግን አፍሽን ሞልተሽ የሙና ቤት ይሄ ነው ላልሽው፣ በዱንያም በአኪራ ምንም ይቅር አልልሽም። አላህም ይቅር አይበልሽ። ሌላ ምንም አልልም። አንቺ እሺ፣ ሀያት ተናገሪና፣ ከዛ እናንተ አላህ ነው የሚፈርደው። አንቺ ስለተናገርሽ አላህ እኔ ምንም አያረገኝም። መዲና አይደለም ሀብ፣ እኔ እኮ ደግሜ ተደጋግሜ አልተናገርኩም። የመታችንኝን እንኳ አንዴ ነው የነገርኩሽ። ምክንያቱም ፓስፖርቴ እኔ ጋ እንደሆነ ስለምታ ከውስጤ ልታወጣ ማለት ነው። ያንን ለምን ዝም አልኩ? ማስረጃ ስለሌለኝ። ትናንት ራሱ ስንተጋገር ይህ እጄ ላይ ወላሂ የቧጨራችኝ እራሱ እጄ ላይ አለ። ይሄን ስልኬን የመውሰድ መብት የላትም። እኔ ሴትዮ ናት፣ ስልኬን ይሄን የመቅረጽ መብት የለሽም። ኤቨን ድምጼን የሚፈርግ የማድረግ መብት የለሽም። ስለምፈራ ነው ለሕይወቴ። ያን ጊዜም ስትመጪ ቀርጨሽ በነበረ ፖሊሶቹ ደግሞ ሰውነቴ ላይ ያለውን ጠባሳ አይተውልኝ በነበር መረጃ ነበረኝ። እሷ ግን ምን አለቻቸው? አያችሁ፣ ፊቷን ተሸፍና እንዴት ሰውነቷን ገልጣ ታሳያቸዋለች ስትላቸው ፖሊሶቹ ማየት አልፈለጉም። እኔ ምን የሴት ፖሊስ ማምጣት ነበረባቸው ሲጀመር። የሴት ፖሊስ ይመጣል እንጂ ወንድ ፖሊስ፣ አንቺ ኒቃሚስት ብትሆኚም ባትሆኚም ወንድ ፖሊስ በአረብ ሀገር የሴትን ገላ አያይም። አንቺ ገልጸሽ ታሳያቸው አትችም፣ ሊያዩም አይችሉም ሐራም ነው ለነሱ። ግን እነሱ ሴት ፖሊስ ማምጣት ነበረባቸው። ሴት ፖሊስ አምጥተው እውነት ሰውነትሽ ላይ የምታሻራለህ የለም እንትን እንትን የሚሉ ከሆነ ሀቅ እንዲወጣ እውነት ተመተሽ ከሆነ ሳትመችም የሙኒትን ስም እያጠፋሽ ከሆነ የሙኒት ሀቅ እንዲወጣ ወይ ደግሞ ተመተሽ ከሆነ ያንቺ ሀቅ እንዲወጣ ፖሊሶቹ ስራቸውን አክባሪ ቢሆኑ ኖሮ ተመትቻለሁ፣ ገልጬ ላሳያችሁት ኖሮ ነው። እኛ ወንዶች ነን፣ ሀራም ነው፣ እኛ አናይም ብለው ሴት ፖሊስ እዛው ደውለው ጠርተው ሴት ፖሊስ ውስጥ ገብታ ገልጻ ታሳያት ነበረ ግን አሁን ኦሬዲ እዚህ ጋር ማስረጃ የለም አሉ ፖሊሶቹ ገባሽ ማስረጃ አንድ ሰው ሲደበደብ ቪዲዮ እየቀረጸ አይደበደብም ማስረጃ ሊጠየቅ አይችልም ለእንደዚህ አይነት ነገር ለእንደዚህ አይነት ነገር ማስረጃ ገላ ላይ ያለ አሻራ ነው በተረፈ ግን እናንተ ኮመንት ላይ የፈለጋችሁ ትንበሉ እኔ ለዚች ልጅ የሚበጀውን ነው ማረገው ለዚች ልጅ የሚበጀውን ነው የእናንተ ኮመንት አይደለም የሚበጃት። ለዚች ልጅ የሚበጃት ከሙኒት ጋር ታርቃ ይቃመዋን ማሰራት ነው። አይ ሌላ የሚበጀኝ ነገር አለ ካለች፣ እኔ ግን ሳገናዝብና ረጋ ብዬ ሳስብ ለዚች ልጅ የሚጠቅማት ከሙኒት ጋር ታርቃ ብሎኳን አንስታላት ይቃመዋን አሰርታ ህይወቷን ብትቀጥል ነው። እልህ ገደል ይከታል እንጂ ምንም አያመጣም። ሀያት ቀጤ ሀያት አንቺ የምትናገሪው ስለ ምግቡ ነው። ምግብ አሁን ስለሌላው ነገር አይደለም፣ ስለምግቡ። ለምሳሌ አለቀ ብላ ሙኒት እንደምትጨቃጨቅ ሰራተኞች ከባዶ ዳቦ ውጪ ጧጧት መቀብ የሚቀባ ነገር እንደማይቻል ምናምን ያለችውን ይህንን ፓርት ብቻ ነው አንቺ እንድትናገር ሐቡዬ እኔ መጀመሪያም ኦሚና መዲናን መዲና ከዚህ ስራ እንድትገባ የሚያደረግ እኔ ነኝ። ለኦሚም ጎበዝ ናት መዲናም እንደገና ደግሞ ለኦሚም ጥሩነሽ አንቺም ደግሞ ላንቺም ቤቱ ወንድ ጋር ምንም አይነት ንቅቂ ስለሌለው አንቺ ኒቃብስት ስለሆንሽ ከዚህ ቤት ብትሰሪ አሪፍ ነው ብዬ መጀመሪያ እኔ ነኝ አግባባኋቸው። ማሻአላህ በጣም የሥራ ሰው ናሽ። በጣም ተዋደው ነበረ። ሱብሃንአላህ እኔ እዛው ተቀምጬ በባህሪ የማይመለከተኝን ነገር ሲያ ማድረግ አይሆንልኝም። እዚህ ጋር አንቺ ሰው እንዲላረግ ነው ብትይ የሚመለከተኝን ላይ ብቻ ነው ፎከስ አድርጌ የምሰማ ይሄ በባህሪ ነው። ከሰሞኑ ስለዱቄት ተነስቶ ኡሚ እኔ እንጃ ላስታውስም መኖርሽን አለች። መሄዱ ደግሞ አንቺ እኮ ነበር ስትለኝ ወላሂ ለኔ ፈተና ነው የሆነብኝ ምንም ላስታውስ አልቻልኩም። ሲቀጥል የኡሚ የመጀመሪያዋ መስፈርት ማለት ዱቄት ቢዛ ከማንቺ ለዱቄት ምስክር ነፍጪ ተባልቻለች። ለዱቄት አንቺ ምስክር ነፍጪ ተባልቻውና የለሁም ያልሽ ምን ተፈጥሮ ነው። የመጀመሪያው የጸቡ መነሻ ይሄ ነበረ። የመጀመሪያው የፀቡ መነሻ ፖሊስ የተጠራበት ይሄ ነበረ። እና አውጪ ታልቋል ምናምን ለምን ዱቄት ያለ ጊዜው አለቀ ነው የመጀመሪያው ጻው አው ለምን ዱቄት አለቀተ ያለሽ ምናምን ብለው እነሱ ተነጋግረው፣ ቆይቶ ሲገባ አንቺም ነበርሽ እኮ ሲሉኝ፣ እኔ ወላህ አላስታውስም፣ የምሬንም ነው አላ ነው ሸይዴ ከልጆች ያገናኝ አላስታውስም። መዲናም ነበርሽ እኮ ሀዩ ለምንድን ነው ምናምን ሳይ፣ ወላህ አላስታውስም። ብቻ ግን የኡሚ መስፈርቷ የመጀመሪያው አስቤዛ ከማለቁ በፊት ንገሩ ሰጡኝ ነው የምትለው። በባህሪዋ ከዛ ውጭ ግን እኔ ኩሽና ገብታ ራሱ አትቆጣጠርም፣ ምክንያ ውስጥ አትቆጣጠርም። በእሷ ገብታ ይሄ አለቀ ሄደቀቀ አትልም። እኛ የቀረበለን እንበላለን። ይሄ ክልክል ነው ጅብን ክልክል ነው ሙራባ ክልክል ነው ስትል ጆሮዬ ሰምቶ አያቅም። ነገ የውመል ቂያማ ጠይቃለሁ። ግን ቤት ውስጥ እኛ ስንገባ የነበረውን አመጋገብ እኛ ተከትለን ሄድን። ኡሚ ከልክላለች አልከነከነችም በሚለው ከሆነ ኡሚ ይሄን ብሉ ይሄን አትብሉ ብለ አታውቅም እናንተ ስትገቡ ያለውን አመራር የተከተላችሁት፣ ማለት ሰራተኛ ጠዋት ጠዋት ሰሙን ብቻ ነው የሚበላው እያልሽ ነው? ቤቱ ስንገባ ሙኒት አፏን አውጥታ ሰራተኛ ይህን እንዳይቀባ እንዳይቀባ እንዳይበላ አላለችም። ስትል ምን ስትል አልሰማሁም፣ ግን እኛ ቤቱ የነበረውን አመራር ነው የተከተልነው። የነበረው አመራር ሰራተኛ ጠዋት ጠዋት ሰሙን ብቻ ነው የሚበላው፣ አይቀባም ማለት ነው። አው፣ እኛ አንቀባም። አሁን ለምሳሌ እኛ እኔ የኔ ልጆች አሉ እንደዚህ ከስሪት እንትን ብዬ የምቀበላቸው እኔ የምቀበላቸው ልጆች አሉ። እነሱ ምናምን በቃ ሻሂና ዳቦ ይዘን ብለልን፣ አንዳንድ ቀን ሁለት ምን ብለልን፣ አንዳንድ ቀን አንድ ምን ብለልን። ነገር ግን ኡም ይመጣ ይሄ ይበቃቸዋል ብለን አታውቅም። ቤት አለ ጣንጥሩ ቆይ፣ እዚህ ጋር እንደ ሃያ። እሺ፣ መዲና አንድ ጥያቄ እዚህ ጋር። ኦኬ፣ እኔም ቅድም የጠየኩሽ ሙኒት ፎን አውጥታ ሰራተኛ ይሄን እንዳይቀባ እንዳይቀባ ብላለች ወይ? ነበር ጥያቄ፣ ባጭር ብላለች። አላለችም ግን እንደዛ ነው የምንጠቀመው እነሱ ባስረዱን ባንቀበት ለምን ይሄር ነው ያስረዳሽ እንደዚህ ብሎ ማን ያስረዳሽ ማርማራት አምጥቼ ካስቀመጥኩ ፍሪጅ ውስጥ ጅብን አምጥቼ ካስቀመጥኩኝ እባክሽ እየቀባሽ ቢ ማለት አለብኝ ጧት ጧት ማንም ቤት ውስጥ ቁርስ አይበላም ከልጆቼ ሀቡ እኔ ስናገር ለምን ታቋርጠኛለች ስጨርስ ሲጨርስ የት እሄዳለች ግን አጥብቀኝም እስከምጨርስ የምታወሪው ስታስተካክል አልገባም እኮ እኔ ጥያቄ አጭር ነው። በአጭሩ ያልኩትኝ እኔ አፏን አውጥታ ካላለች፣ አንቺ አንድ ቀን ሞክረሻ፣ ለቀብተሽ ለመብላት ሞክረሽ ስትበይ ደርሳ ለምን ቀባሽ ይሄ እኮ ለሰራተኛ አይፈቀድም ብላሽ አለችው። ሀቡ ያለው እኮ አንድ ሰው አይደለም አስራ ምናምን ሰው ነው። ተለያይተን በልተን አናቅምምን ሰው ታዩና ስለአንቺ እናወራ ስለ አስራ ምናምኖቹ ብቻዬን በልቼ አላቅም እኔ ብቻዬን የተለየ በልቼ አላቅም። ሀቡ አስራ አምስቶቹ ባዶት ሰሙን ተስማምቷቸው በደስታ እየኖሩ ነው። ያልተስማማቸው ቀን ቤቱን ጥለው ይወጣሉ። ስለ አስራ አምስቶቹ ትተናቸው እነሱ ድምፅ አላቸው። ሙሉ ሰው ናቸው። እነሱ ከራባቸው ይምጡና እዚህ ጋር ለህዝቡ ራበን ይበሉ። አሁን እዚ ጋ የመጣሽው አንቺ ነች። ስለ አንቺ ነው የምናውረው። አንቺ ለራስሽ ቀብተሽ አንድ ሰው ያልሞከረው ነገር እንዴት ነው ቀብተሽ በልተሽ፣ ሙኒት ደርሳ ለምን ቀባሽ ለምን በላሽ ብላሽ ታውቃለች ወይ? ነው ይህን ጥያቄ ብላሽ አለች። ሀቡ የነበረውን ህግ እኮ ነው የምንከተለው። ቀድመው ያሉ ልጆች ሲቀቡ ካላየሁ እኔ ደፍሬ እንዴት ነው የማነሳው? እኔ ነኝ የቤቱ ምናገባሽ፣ አንቺ ሞክሪ። እኔ ፍሪጅ ከፍቼ የሚቀባ ውጥቼ ቀብቼ መታ አስቆመችኝ። ያኔ ትክክል ነሽ፣ ገባሻ፣ አስቆማሽ። ሳታ ሰዎችን ተከትለሽ እነዛ ሰዎች ባይወዱስ ለምሳሌ የሚቀባ ነገር የማይወዱ ሆነው ቢሆንስ ሀቡ ይወዳሉ ይወዳሉ አይወዱም እኮ አይደለም። ግን መጀመሪያ አንቺ ሰው ቤት ሄደሽ አዲስ ነሽ እምትበዩ ሰው የሚበላው ነው ወይስ ሰው ጋር አብረሽ ቀርበሽ አንቺ የተለየ እኛ እኮ ሙስሊም ሆንሽ ሰላሳ ሰባት ቀን ሆኖር ያለው አልሽ እኔ ቤት ሰላሳ ሰባት ቀን ኖረሽ የለ እንዴ። እኔ ገብቼ ይሄ አለቀ ስትይኝ ከማቅረብ በቀር እኔ ገብቼ ይሄ ማንበላው ይሄንን ማን ነካው? አንቺ ነሽ መተሽ የምትነግሪኝ። የአንቺ ምግብት ከሊያውጥታ እኔ እንጀራ ብቻ ነው የምበላው ሀቡ እና ጎመን ምናምን ወዳለው ያንን እከሊት ወስዳ በላች፣ እከሊት ወስዳ በላች ማለት ስትጀምር፣ በህይወት የተናገርኩት ምን አለ? አንድ ሰው ቂችን ገብቶ አንድ ቃ እንዳይ እሷ ውጭ። ያንን እከሊት ወስድ አበላች፣ ያንን እከሊት ወስድ አበላች የምትለው የተሰራ የበሰለው ምግብ ለምን አለቀ ብለሽ ነው? ኖ ለእኔ ያዘጋጀችው ለምን አለቀ ብዬ አይደለም። ይሄንን እየተነካብኝ ነው ገባሽ? ያለ ፍቃዷ እሷ ፍቃድ እኮ ነው የምበላው። ምንም ብትሰጠኝ ምንም እንጀራ ይኑረው እንጂ ሀቡ የሰጠችኝን ነው የምበላው። ጠዋትም እንደዛ ማታም ስገባ እንደዛ የሰጡኝን ነው የምበላው። የገባ ነገር ነው። ትልቁ ጸባችሁ የነበረው ዱቄት አለቀ ነበር። በዛ ሀ ብሎ ጸባቹ ጀመረ በዱቄቱ ምክንያት። ዱቄት ለምን አለቀ ብላ ስትናገርሽ አንቺ አለቀሽ አይደል? ከዛ በማልቀስ አይደለም፣ ሀቡ በሩቢያን ነው በሩቢያን ነው። በዱቄቱ አይደለም ያለቀስኩት። በዱቄቱ ሀያት ደግሞ በዱቄታለች። ቆይ እሺ ለሀያት እድል እንስጣት። አንድ ሀያት እናገር ሀያት ሀቀኝነቷን አይደሉ ለመሰለሽ፣ ጠዋት ጠዋት ዳቦ ብቻ ምንድነው፣ ሰሙን ብቻ እንደሚበላ እሷ በሀቅ ተናግራለች። ይህንን ግን ያደረግነው ሙኒት እንዳት በሉ ብላን ሳይሆን ስንመጣ ጀምሮ የነበሩ ሰራተኞች ሰሙን ብቻ ዳቦ ብቻ ስለሚበሉ ያለሚቀባ ነገር ስለሚበሉ እነሱን ተከትለን ነው እንጂ ሙኒት አፏን አውጥታ ይህን ሰራተኛ እንዳይበላ አላለችም ብላለች ስለዚህ በዚህ በጅማሯ ሀቀኝነቷን አይተናል ትቀጥል ሀያት ቀጢ ስለ ዱቅ አንቺ ሀያት መዲና ግን በሩቢያን ነው ነው ያለችው መዱ የመጀመሪያው ጸባችሁ በዱቄቱ አይደለም ከዛ በሩቢያኑ ደግሞ በሩቢያኑ ደግሞ አሁን የመጨረሻው ጸባችሁ ነው ወይ እኔ እኔ እኔ ቆይ ቆይ መዱዬ፣ እና ከዛ እኔ የገባሁበት ምክንያት ነይ፣ ሀያት ከዚህ በፊት የኡሚ መስፈርቷ አስቤዛ ከማለቁ በፊት የሳምንት ነገር ሲቀራችሁ ቀድማችሁ ንገሩ ትላለች። ስለዚህ የሆነ ነገር ሲያልቅ ይሄ ጀመዱን ጽፈሻ አሉኝ ስላት አዎ ጽፍ ያለው ትለኛለች። ጽፈሽ ነው ያለቀ? ስላት አዎ ጽፍ ያለው መዱ ማለት ነው። ግን በዚህ መሃል እኔ የኡሚ ኳሊቲዋ ይሄ ለምን ጊዜው አለቀ መጣኩሽና እንዲህ ነው እንዲህ ነው አትልም። ስለዛ መጣ ስለማትከታተል በጣም ቢዚ ስለሆነች ከሳምንት በፊት ነገሩ የምትልበት ምክንያቱ ይሄ ነው። ሁለተኛ ነገር ደግሞ ቁልፍ የቆለፈች ከመዲና ነው የጀመርነው። ከዛ በፊት ሌላ ልጅ ነበረች፣ ሁለት ልጆች ነበሩ። ከኔ እኔ ስመጣ አንድ ነበረች፣ ከመሀል አንድ አስገባን፣ አሁንች ናት። እና መዱ ስትመጣ ቁልፍ ተጀመረ። ለምን የተቀመጠን ነገር በስነ ስርዓት በፕሮግራም መጠቀም ስላለባቸው ማሻላ ቤቱ ሰራተኞች ብቻ ሳይሆኑ ወይስ ኖ ኩሽና ሰራተኞች ብቻ ሳይሆኑ ሀቡዬ የሚታገዙ እህቶቻችን ይመጣሉ። ስለዚህ ያው አንዳንዱ ዘሎ ያኔ ቆሻሻ እንኳን ጥሎ የሚወጣለ፣ አንዳንዱ ደግሞ ስነ ስርዓት ያለው የተሰጠውን ብቻ ነው የሚወጣለ። የኔ የራሴ የሀበሻ ያየሁትም ነው። ነገው መልቅያማ የምጠየቀው ነው እዚህ ጋር እና እኔ ኡሚ መታ ይሄ ለምን ጊዜው አለቀ ስትል አልሰማሁም። ከዛ መዱን እንዴ ለምንድነው ምናምን ምናምን ብዬ ስጠይቃት እሷ ራሱ እኔን ጠይቃኛለች፣ እኔን እኮ ለምን አለቀ ብላኛለች ብላ መዲና ራሷ ነግራኛለች። እኔ ግን አልሰማሁም። ኡሚ እንደዛ ስትል ሰምቻ አላውቅም ብያታለሁ ሁላ ማለት ነው። በዱቄቱም አሁን በሩቢያኑ ደግሞ አነሰ። መዲና የለም፣ ለብቻ የተቀመጠ የለም። ኡሚ ደግሞ ከምን ወጣና በበኋላ ላይ ከላይ ተጨመረ። ነው እንግዲህ ትልቁ ጸብ መዲና አውጥታ ከሌላ ቦታ ስታቀርብ ያየ ሰው የለም፣ ግን ቀርቦ ከሳህኑ ውስጥ ታይቷል። ለዛ ሶስት ምስክር። በጣም ተራ ነገር እኮ ነው። መዲና ማይ ተራ ስላልገባሽ ነው። የሩቢያኑን እኔ ላስረዳሽ፣ ይኸውልሽ። ቅድም አልተነተንኩትም እኔ እንደዚህም የሚወራ ስላልመሰለኝ። ምንድን ነው የተፈጠረው? ዊኬንድ ስለሆነ እንዳልኩሽ ትልቋ ልጄ ቤት አለች። ሁለተኛዋ ልጄ ሩቢያን ተሰርቷል። የዛን ዕለት ባለቤቴም እንትን ዳይቱን እንትን ይልና ያፈርስና ከሱ ጋር ይበላል። መጥተው ኤሹን እንደዚህ ነካሴ ሲያደርጉት ሀቡ ሶስት አራት ፍሬ ሩቢያን አለ። ምንም ነገር የለውም። የሩቢያን ስራ እንግዲህ እኔ እልም ያልኩ ባለሙያ ነኝ፣ እነግርሻለሁ እንዴት እንደሚሰራ አብረሽ ስትሰሪው ሚክስ የሆነ ነገርና አብሮ የበሰለ ከኤሽ ጋር የበሰለ ነገር እና ከላይ የተጨመረ ነገር ያስታውቃል። እሺ ሩቢያኑ የለም ውስጡ። ልጄ ምናሳ ባለቤቴ በቃ አልበላም እንደዚህ ብሎ ትቶ ተነሳ። ልጄ ምናሰበች አንሷት ይሆናል ቢሆንም ለምንድን ነው ለማማ ያልነገረችው ብላ እዚህ ቢሮ እያለሁ ነው የነገረችኝ። ተውኩት በቃ እዘዙና ብሉ ስመጣ አናግራታለሁ አልኩኝ። ስመጣ ማናገር ምናረኩ መጀመሪያ ቀጥታ ሩቢያኑ ጋ ኤሹ ጋ ነው የሄድኩት ሄጄ ሩቢያን አለው። በእርግጥ እኔ ትልልቅ ሩቢያን ገዛለሁ፣ ግን በሰል ስላረገችው ምን ሆኗል? አንሷል፣ ይኮማተራል። በጣም ሲበስል የመሰለኝ ስላነሰ ያስጠላቸው ስለማይወዱ እኔ ቤት እንደዛ ነው የመሰለኝ። ገብቼ ምናልኳት፣ ካውጊያ ይዛ ነበረ ማነሽ መዲ፣ ስትሰሪ ሩቢያኑን ገባ አታርጊበት በጣም አይብሰል፣ እንትን እንዳይል፣ እንዳይኮማተር። እንደገና ደግሞ ምን አልኳት አሰራርሽ ግን ልክ አይደለም፣ ሩቢያኑ ከላይ እየተበተነ ነው። ለምንድን ነው አብሮ ሲበስል ከኤሽ ጋር ልዩ ይሆናል። መጀመሪያ አይንሽ ነው፣ መቼ መሙላት ያለበት ለምግብ፣ እና ያምራል ብዬ የዛለት፣ አልተጋጨንም። ኦኬ፣ ትቼ ሄድኩኝ። በማግስቱም ቆንጆ ነገር ሰርታለች፣ መግሉባ ሰርታ፣ ሰላማዊ ነበር። ነገር ግን ዝም ማለቴ ሰራተኞቹም እላይ ያሉት ማለት ነው። የኔዎቹ ልጆቼ ሆኑ ባለቤቴም ልጄም ደስተኛ አይደሉም። ማማ አናግረሻታል ወይ ትላንት የሆነውን አውቀሻል ወይ ትለኛለች ልጄ። በማግስቱ ምሳሳት ላይ ስገባ አዎ አናገርኳት እኮ ስላት፣ ማማ እኔ ኮፊ ልሰራ ኪችን ስገባ መጀመሪያ ከባባ ጋር ቼክ አድርገ ነው፣ የለም ሩቢያን። ኮፊ ልሰራ ኪችን ስገባ በሳህን ላይ ተቀምጧል ሩቢያን። ለምን እዚኛው ኤሽ ላይ አይደረግም? እዛ ለምን ይቀመጣል? እንዴት ስላት ይኸው ቲጂን ጠይቂያት አለችኝ። ማለት ነው ቤት ያለችው አለች። ቲጂ ምንድን ነው ስላት መጀመሪያ ባባም ልጅሽም የለም ሲሉ ሩቢያን፣ እኛም ቼክ አረግን አለች። ይኸውልሽ ቲጂም እቴነሽም ሁለቱም ቼክ አድርገው የለውም እኔ ልጠይቃት ስል እንዲያውም ቲጂ ተኝታ ስለነበር ብሬክ ሰዓቷ ነው ተኝታለች። መቀስቀስ አልፈለግኩኝም። እቴነሽን ጠራሁኝና እቴነሽ ንገሪያት እስኪ አልኳት። ምንድን ነው የሆነው ሰት ሩቢያን መጀመሪያ የለውም ነበር ከዛ በኋላ ደግሞ ሞልታ አመጣችው ሩቢያኑን ብላ ስትነግራት ጊዜ አንቺ የት አይተሽ ለምን እሷን ጠየቅሻት? እንዲህ ብላለች። ሳሎን ቤት ናት ያለችው። ምግብ ጠረጴዛ ላይ የሚቀርብ ነገር ጥለው ሲነሱ ቼክ አረገች። በኋላ ላይ ደግሞ ኬት መጣ ሲሉ አለች እሷ